ሀይሚ እንግዲህ ስቶሪ ብዙ ነገሮች አደርጋለች፣ ቲክታክ ላይ ማለት ነው። እንግዲህ ለብዙ ሰዎች መልስ ነው ብዬ አስባለሁ። ሁሌ ስቶሪ ከምታደርጋቸው የዛሬው ለየት ይላል ብዬ አስባለሁ። ማታ ላይ ነው ስቶሪ ያደረገችው፣ አይቲንክ ጠዋት ነው ያየሁትና ትክክለኛ ውሳኔ ከዘገየ ራሱ ስህተት ይሆናል ብላ ተገርማለች። አዎ ትክክለኛ ውሳኔም ሲዘገይ፣ ቶሎ ትክክለኛ እንደሆንን ካወቅን ቶሎ ወስነን ያን ነገር ማድረግ ካልቻለን ከዘገየን ያው ነው። ምክንያቱም ያ ነገር ወሰንም አልወሰንም ልክ እንዳላደረግ ነው ስለሚቆጠር ያ ነገር ስህተት ነው ማለት ነው። ከዛ የሚቀጥል ደግሞ ምን ብላለች መሰላችሁ? አሳን ከባህር አውጥቶ ከመሞት አዳንኩት ከሚል ሰው ይጠብቃችሁ። ብዙ ሰዎች እኔን ለመጣል የሞከራችሁ ሰዎች፣ በፈጣሪ ነው የምኖረው አይነት ነገር ነው ና፣ እውነቷ ነው። አንዳንድ ሰዎች ማለት ነው ወደሆነ ነገር ወደምትሞቱበት ቦታ እየገፈተሯችሁ ግን እኔ አዳንኳት ወይ ደግሞ ላድናት እየሞከርኩ ነው ይሏቸዋል፣ ማለት ነው። አሁን አሳ እዋ ውስጥ ነው የሚኖረው እንጂ እዋ ውስጥ ከወጣ ይሞታል አይደል? እዋ ውስጥ ሲኖር ግን መኖሪያው ነው፣ ልክ እኛ እዋ ውስጥ እንደማንኖረው ሁላ፣ እሱ ደግሞ ባህር ውጪ ከወጣ ይሞታል ማለት ነው እና ልክ እንደዛ ስምሳይ ሰዎች አሉ። ከዛ ሲቀጥል ደግሞ ምን ብላለች ምሰላችሁ በአሁን ላይ በአሁን ጊዜ ላይ ማን ነው ትልቅ ሰው ህፃን ነው ወይስ ትልቅ ሰው በእድሜ የሚበልጠው ማን ነው? ትልቅ ሰው ነው ወይስ ደግሞ ህፃን ነው የሚበልጠው? ብላ አሁንም ጥያቄ የሆነ ልጅ አዝቅ የሆነ ልጅ አለ። የሱን ስቶሪ ነው ያደረገችው ማለት ነው። እዚ ምድር ላይ ስንኖር በነገራችሁ ላይ ያው ቅልቅል ነው ማለት ነፍ ጊዜ መልካም ሰዎች አሉ። ነፍ ጥግ ድረስ ጥግ ድረስ ደግሞ እናንተን ለመጣል የሚሮጡ የእናንተ ደስታ የማስደስታቸው በአጠቃላይ ለሰው ልጅ መልካም ማሰብ የማይችሉ ሰው ሲያለቅስ ብቻ አይዞ ለማለት የሚሮጡ ሲስቅ ደግሞ ለምን ሳቀ የሚሉ፣ ለምን እንደሆነ አላውቅም። ይህ ኔቸር ነው፣ እንደዚህን ተፈጥሮ አለ። እኔ አይመስለኝም። ሰላም፣ ሰላም፣ ሰላም! ውድና የተከበራችሁ የሙ ቻናል ተከታታዮች በሙሉ እንኳን ደህና መጣችሁ። በያላችሁበት አለም ዳርቻ ሰላማችሁ ብዘት ተርፍርፍ ይበልልኝ። ላይክ፣ ሰብስክራይብ ቸር ማድረጋችሁን አትርሱ። እንግዲህ ቅምሚን እንዳያችሁት ትናንት እንደዚህ ስታምር ግን እሱ አሁን ከሰው አይን ይጠብቅሽ፣ ማሻ አላህ። ልክ ከዚህ ጋር ብሩኬ እንደዚህ በቃ ተይሆናም ብሎ እጇን እጁን ጉንጫ ላይ ያዛ አድርጓት ና በቃ ኑኑ የሆነች ህፃን ትንሽ የህፃን ፍጼ። ደግሞ እንደምታዩት እዚህ ጋር እያሸረቀጠላችሁ ነው። የሆነ ሽርጥ እያደረግከው ነው ወይስ ደግሞ ሱሪ እያደረግከው ነው? አይካንቶቻ ያው የትናንቱ እንዳያችሁት ነው። ደስ የሚል ነገር አለው፣ ምናምን ትምህርት አለው ይመስለኛል ማለት፣ ብዙዎች ያው ሁሌም እንደምላችሁ ሁሉም ሰው የየራሱ የሆነ አመለካከት፣ የየራሱ የሆነ ፍላጎት፣ የራሱ የሆነ ስሜት ስላለው የኔን ስሜት ተከተሉ ማለት አይቻልም፣ ወይ ደግሞ የሌላውን ስሜትም ልከተል ማለትም አይቻልም። እና ብቻ እኔ እንድታየኝ አሪፍ ነው ብዙ እናት አባቶችን፣ ጎረቤቶችን፣ እራሳችንን በራሳችን የሚያስተምር ነገር ነው እና በርቱ። እንደዚህ እንግዲህ ያው ታውቃላችሁ አዲስ አበባ ሲሄዱ እንደውም ትናንት ፈርቼ ነበር። የሆነ ያላለቀው ፍራንክ ቀጠለው ወይ ምናምን ነገር አይነት ነገር ነው ይመጣሉ ብዬ አስቤ ነበር። እግዚአብሔር ይመስገን ብቻ ማለት የናፈቅ ናቸው። ናፍቆት በዚህ መልኩ ነው የመጡልን ማለት ነው። ፈታም ያደርግም አለው ምንም አለው እንዳልኳቸው ነው። ሁላችንም የየራሳችን የሆነ አንዳንድ ቪዲዮዎች፣ አንዳንድ ሰዎች የሚያሰቃቸው ቪዲዮ አንዳንዶቻችን ሊያስለቅሰን ይችላል አንዳንዶቹ ንደስ የሚያስብላቸውን አንዳንዶቻችን ሊያስደብረን ይችላል። ሁሉም ሰው የራሱ የሆነ ስሜት አለው እና እንግዲህ ሀይሚ እንዳያችሁት ሀይሚ በነገራችሁ ላይ በጣም ቲክታክ ላይ ታዘወትራለች ምናምን ብዙ ጊዜ አለው ምንድን ነው ኤርፖስት ስታደርግ ቪዲዮት በሷ ገብታችሁ ስታዩ ምንም ሀይሚ ጠፋች ብንል አጠፋም። በቀን ሁለቴ ወይ አንዴ ኤርፖስት የምታደርጋቸው ቪዲዮዎች አሉና በቃ ያው ቲክታክ ላይ በአንዱ እንደገባቸው የሆነ ቪዲዮ ምናምን አታገኘ ኖርማል ስክሮል ስታደርጉ ስታሳልፉ ምናም የምታያቸው ነገሮች አሉና፣ ያው የምታያቸው ነገሮች አሉ ማለት በቃ ሁሌ እንደምላችሁ እኔ አንድን ሰው ጥቂት ድረስ ልወደው ይችላለሁ፣ ላከብረው ይችላለሁ። የሆንን ሰው ደግሞ ያን ሰው ላይወደው ላያከብረው ይችላል። እኔ ደግሞ ያ ሰው የሚወደው የሚያከብረውን ሰው እኔ ላልወደው ላላከብረው ይችላለሁ። መብታችን ነው እሱ። ግን እኔ በተፈጥሮዬ ማለት ነው ብዙዎቻቸውም ተፈጥሯቸው እንደዚህ እንደሚሆን አልጠራጠርም። ና የሆነ ሰው ካስጠላኝ፣ ካናደደኝ፣ ካበሳጨኝ በሄደበት መሄድ አልፈልግም፣ ማየት አልፈልግም፣ መስማት አልፈልግም። ጭራሹንም አደለም ማስምስ እየል ቀርበው ቀርቶ ጭራሽ የሆነ እንዴት ነው ድብርቴ ነው የሚብስብኝ ና ጭራሽ ነው በቃ ከኔ ካጠገቤ እንዲርቅ ማድረግ የምፈልገው ና ግን አንዳንድ ሰዎች ትወናቸውን ሳላደንቅ አላልፍም፣ እውነት ለመናገር ማለት ነው ይችሉበታል። በስመ አብ ወልድ፣ በቃ ለእናንተ ሰው ናቸው። አግዝሻለሁ፣ እኔ ነኝ ያለሁሽን አይሏቸዋል። ግን እነዚያ ሰዎች ካጠገባችሁ ሆኑ ስለመሰላችሁ እናንተን ለመጣል ነው። እናንተ ከፍ ስትሉ ማየት ስለማይፈልጉ ካጠገባችሁ ሆነው የሆነ እርከን እየሰራችሁ እያለ እርከኑ ለመናድ ታች እየነኩ ወደ ታች እየጥሉባቸዋል ዝቅ ለማድረግ የሆነ ደረጃ እየሰራችሁ ያን ደረጃ ከእናንተ አጠገቡ ነው እኔ እዚጋ ላስተካክልላችሁ ይሉና ወገቡ ላይ ብለው ያ ነገር እንዲፈርስ ያደርጉታል። ሶ እኔ እዚህጋ ተንኮል ላስተምራችሁ ፈልጌ ሳይሆን ሁላችሁም ባጠገባችሁ ያለ ሰው ማን ነው የእናንተ የእውነተኛ ሰው መፈተን ባለባችሁ ሁኔታ ፈትኑ። ማየት ባለባችሁ ሁኔታ እዩ። አንዳንዴ ችግራችን ምን መሰላችሁ ይሄ ወደ ፍቅርም ስንገባ ወደ ሰው መውደድም ስንገባ ሙሉ አይምሯችን ዝግ ነው የሚሆነው። ማሰብ ራሱ አንችልም ይመስለኛል። አንዳንዴ የሆነ ሰው በቃ ከሳቀልን ከተጫወተልን፣ በቃ እንደሚወድሽ ከነገረሽ ሆና ነገር፣ ሙሉ አካላችን ሙሉ ልባችን እንሰጠውና አንዳንዴ ሙሉ ኃላፊነት እንሰጣችኋለን ለሆነ ነገር። ግን ያን ኃላፊነት ድብልቅልቅልቅልቅ አድርገው ማስተካከል እንኳ እንዳንችል አድርገው ነው ስብርብር የሚያደርጉትና እምልላችሁ ነው አንዳንድ ሰዎች ይሄ የሚሰድቧችሁ፣ የሚቆጣችሁ፣ የሚበሳጩባቸው ሰዎች እነዚህ ውስጣቸው ንጹሕ ነው። በቃ በስድብ በመቆጣት በምናምን አልፎላቸዋል። እንዲሁም እናንተ እጭ እነዚህ ደግሞ ውሎ መቆጣት ነው አንብላችሁ እነሱ ትርቃላችሁ። እነዚህ ግን እየሳሟችሁ እየወድዷችሁ ባፋቸው ማለት ነው፣ ልባቸው ላይ ምንም መውደድ የሚባል ነገር የለም። ግን እንዳልኳችሁ አንዳንድ ሰዎች እኔ እኮ አልሳካልኝ አለ የሆኑ ነገር እንደዚህ አድርጋለሁ እለፋለሁ እንደዚህ ላለው፣ የሚያግዛሽ ሰው ካጠገቢ ያለ ግን በቃ ወፍ ይላሉ። ከአጠገብሽ እያገዘሽ ያለው ሰው ወይ ደግሞ ከአጠገብ እያገዘችሽ ያለችው ሰው እውነተኛ አጋሽ ስላልሆነች አውቃለሁ። በጣም መልካም ሆነው ደግሞ እያገዟችሁም የእውነት እየታገሉ የእውነት እያገዟችሁ ደግሞ ማይሞላ አለ ማይሳካ ያ ነገር ወይ ሳይችሉበት ቀርተው ወይ ደግሞ ሳያስቡት ምናምን እንደዛ የሚበላሻል፣ ሙሉ ፐርሰንት እንደዛ እያልኳቸው አይደለም፣ ግን በደንብ አርጋችሁ ራሳችሁን ፈትሹ። በመጀመሪያ ከራስ በላይ ንፋስ ነው። በመጀመሪያ ለራሳችሁ ያላችሁት ራሳችሁ ናችሁ ቤተሰብ። የምሬ ነው ይህንን ልነግራችሁ ፈልገው። በቃ ማንም ይሁን ምንም ለራሳችን ያለ ነው ራሳችንን፣ ከዛ ቀጥሎ ነው ብዙ ነገሮች ያሉ። ገባችሁ በቃ ፈጣሪ ያለሽ መጀመሪያ ፈርስት አንችነሽ፣ ከዛ ፈጣሪሽ፣ ከዛ ማን ማን ማን እያለ ይቀጥላል ማለት ነውና ለራሳችን ራሳችን ካልሆነ የሌለ ነው ለመሰላችሁ። ስደት ላይ ስንመጣ የእናታችን እጅ አባታችን እጅ አምነን ምናምን፣ ወይ ደግሞ የወንድም የጓደኛ ብለን አይደለም የመጣ ነው። ራሳችን በራሳችን ተማምነን የሚያጋጥመን ነገር ሙሉ በሙሉ እናሸንፈዋለን፣ እናልፈዋለን ብለን እስከመጣን ድረስ፣ ወይ ደግሞ የሆነ ስራ ምንጀምረው እናሸንፈዋለን ብለን እስከሆነ ድረስ ሶ በዚህ ምሳሌ መሆን ይቻላል። ራሳችን ያለ ነው ለራሳችንም፣ ግን የእናት አባቶቻችን ጸሎት፣ የወንድሞቻችን፣ የጓደኛ፣ የሰፈር፣ የሁሉም የሃይማኖት አባቶች፣ የትኛውም ሃይማኖት አባት ይሁን የእነሱ ጸሎትም ባለንበት ይከተለናል እና ምልላችሁ ነው ራሳችሁን ሁኑ ራሳችሁን ጠብቁ። በዙሪያችሁ ያለ ንሶች ካድርጉ ሀይሚ እንግዲህ ፖስት ባደረገችው መልኩ ነው እየነገርኳቸው ያለሁት ና ሀይሚ የውሸት እየወደዳችሁኝ የውሸት እየደገፋችሁኝ እኔን ለመጣል የምትሞክሩ ሰዎች አይሳካላቸውም። እኔ ከፈጣሪ ጋ ነኝ ብላለች። እንዲሁም ደግሞ ግን የእውነት የምትደግፉኝ የእውነት የምትወዱኝ ደግሞ ፈጣሪ ያክብርልኝ፣ እወዳችኋለሁ የሚል መልእክትን ያስተላለፈችው ማለት ነው። አሁን ዘመን ላይ ሴት ምንድን ነው ይሄ ትክክለኛ ውሳኔ ላይ መዘግየት ስተት ነው ያለችም፣ ያ ትክክል ነው ስተት ነው ማለት ስህተትም ስህተት ነው። ትክክለኛ ውሳኔ ወስነንም በሰዓቱ አለማድረግ አለመገኘትም ስህተት ነው። ምክንያቱም ዛሬ ለምሳሌ አስር ሰዓት በረራ ኑሮብኝ በቃ አስር ሰዓት ነው በረራ መገኘት ያለብኝ፣ ወስኛለሁ ለመሄድ ምናምን፣ ነገር ግን አስር ሰዓት ኤርፖርት ተገኝቼ ካልበረርኩ ውሳኔ ምን ሆነ? በቃ አልወሰንኩም ማለት ነው። ስለዚህ ስህተት ነው። ዋናው ቦታው ላይ መገኘትና ለማድረግ ያሰብነውን ነገር ማድረግ ነው ማለት ነው። እሺ የእኔ ቆንጆ በተረፈ ደግሞ እንትን ያለችው ምንድን ነው፣ ዛሬ ላይ አሁን ዘመን ላይ ህፃኑ ነው ወይስ ደግሞ ትልቅ ሰው ነው በእድሜ ማን ነው የሚበልጡ፣ ያለችው ደግሞ የምናየው ነገር በጣም ከባድ ነው። እውነት ለመናገር አንዳንድ ትንንሽ ልጆች ጥሩ ነገር ሲያስተምሩ፣ ትልልቅ አይምሮ ኑሯቸው መልካም ነገሮችን ሸር ሲያደርጉ፣ በተለይ በጽሁፍ ሸር የሚያደርጉ ልጆች ዋ እግዚአብሔርን ቲክታክ ላይ እንደዚህ በፎቶ በፎቶ አድርገው የሆነ ጽሁፍ ይጽፋሉ አሉና እንደዚህ ስክሮል ስታደርጉ እያሳለፋችሁ እያሳለፋችሁ ስታዩ ጽሁፎች አሉ ና ብዙ ጊዜ ጽሁፍ አንባለሁ ማለት ኮሜንቶች እንደዚህ አይነት ነገሮች ና ይመስጡኛል አጠር አጠር ያለ የሆነ እንደዚህ ትልቅ መጽሐፍ ና ምናም ባህል አነብም ግን ኮሜንት ላይ የሆኑ እንደዚህ ሾርት ነገሮች የሚጻፉ በጣም ነው አነበው በጣም ጎበሶች አሉ። ንግግር ላይ ብዙ ቲክታክ ላይ የምታያቸው ንግግሮች አጠራጠር ያሉ ንግግሮች አስተማሪ ናቸው። ዩቱብ ላይም አሉ። ብዙ ሰዎች የሚከተላቸው ወንድም ሴትም ንግግራቸው የሚያምር ማራኪ ሆነ የሚያስተምሩ ልክ እንደ እነሱ አይነት አለ። ትልልቅ ሰው ሆኖ ደግሞ እግራቸውን ወደ ላይ ሰቅለው ቲክታክ ላይ እንደምታያቸው ሲሳደቡ፣ ሰውን ሲረግጡ ምናን ይውላሉና እዚ ጋ ያውዝ አግባል ማን ነው ትልቅ የሚለው ላይ እና ብቻ። ግን ሁላችንም የየራሳችን ኃላፊነት አለብን። እኔ ራሴ ኃላፊነት አለብኝ። እናንተ የራሳችሁ ኃላፊነት አለባችሁ። አንቺ፣ አንተ፣ ሁላችንም ማለት ነውና የየራሳችን ኃላፊነት ሲኖረን ራሳችን ከፍ ማድረግ እንዲሁም ደግሞ ከነገሮች መጠበቅ እንችላለን ማለት ነው። ስለዚህ ሁላችንም ራሳችን እንሆን። ሚዬ፣ የእኔ ቆንጆ፣ በጣም ነው የምታምሪው። ማሻአላህ ፍሰዋይን ጠብቅሽ ፈጣሪ ከአንቺ ጋር የሆነ ኔውድ እና ውድ ቤተሰቦቼ እንግዲህ ለአባባም ደግሞ ጾለትና ዱ አድርጉለት እና ልጅ ሰኒ እህቴ ደግሞ ቲክታክ ላይ እንግዲህ የሀዘን ምልክት አድርጋ ይቻታለሁ ና እንግዲህ ያጎቴ ልጅ አርፏል ነው ያለችኝ። ና ይህኔ ናት። እግዚአብሔር መጽናናቱን ይስጠሽ፣ ለመላው ቤተሰብም መጽናናትን እመኛለሁ። አንቺ ደግሞ ራሽን ጠብቄ ከሰው ሀገር ነው ያለሽው፣ ይከብዳል አውቃለሁ፣ ግን በቃ ራሽን መጠበቅ አለብሽ። ስደት ላይ ሆነን ምንም ብንሆን ውሃ እንኳን የሚያቀብለን ሰው የለምና አይዞን ናት። ነገ ሁላችንም ወደማይቀረው ወደዛ መሄዳችን አይቀርም እና ሁላችሁም አይዞሽ በሏት። ያው ሀዘን ላይ ሰው ያስፈልጋል የሚያወራችሁ ምናምን፣ ብቻ ሀዘኑ የሚያስረሳ ሰው ያስፈልጋል። እና በተቻላችሁ ታወሯት አይዞሽ ብሏት። እና አይዞን ሰንዬ፣ የኔ እናት፣ እግዚአብሔር ከአንቺ ጋር ይሁን የወንድማችንም ነፍስም በአጸደ ገነት ያኑረልን። ሌላ ምንም ማለት አልችልም፣ አዝኛለሁ። እውነት ለመናገር ያሳዝናል። ግን በቃ አይዞን እሺ፣ ሰንዬ አይዞን የኒወድ ውድ እህታችን ናት፣ የሀይሚ ውድ ብርቅየ እህት እና፣ ለማንኛውም የኒወድ ቤተሰቦች በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። በሌላ ብዱስ እስክንገናኝ ሰላማችሁ ይብዛልኝ ባይ